ቻሌንጅ ላይ ነው። ምናልባት እሱን ከሆነ ያረክ ያለው። ቅድም ለምንድን ነው የተናደድሽው? መቼ እኔ ቁጥብ ሰው ትመስለ እንዴ? ጣና ሐይቅ ጣና ሐይቅ ገባ ደስ ነው። አሁን ደግሞ ጣና ሐይቅ አመሰግናለሁ። የት ጠፍተህ ነው አባኪ? የት የት ጠፍተህ ዛክ በምልክት ያው ከረጅም ጊዜ በኋላ ጣና ሀይቅ ነበር። ለምንድን ነው ቅድም ነገር፣ የሰው ልጅ ከሦስት መቶ ከአራት መቶ በላይ ጥሩ ነገር አድርጎላችሁ ልጅ ይችላል። አንድ ግን ስህተት የሚመስል ነገር ሰራ ብላችሁ ካሰባችሁ ትቀየራለህ። ለምንድን ነው ለምሳሌ አንቺ አሁን ለምንድን ነው የተቀየርሽው? ቅድም ብዙ ነገር አወራሽ። ጥሩ ሰው መስለሄ ነበር። እንደዚህ እንደዚህ ጥሩ ሰው መስለሄ ነበር። ምን አመጣው? ምን ሳረጋይተሽኝ ነው አሁን መጥፎ ሰው የመሰለኝ? ጣና ይቅ። አመሰግናለሁ ከልብ። እንዴት ነህ አባት? አመሰግናለሁ አባቴ። ክበርልን ክበርልን። ጣና ይቅ ክበርልን አንድ አስር ጨምርብህ። ለምን ተቀ- ለምን ተቀየርሽ አልተቀየርኩም። ምንድን ነው ያልሽኝ? ነበር እኔ ያልኩት እኔ ያልኩት ለምን ሳቀብሩ አና ይቅ። እናመሰግናለን። እግዚአብሔር ያክብርልን። እናመሰግናለን። መሰግናለን። ስድስት ነው የቀረህ። እናመሰግናለን አይሽ ወዳጆች ጠፍቶ ጠፍቶ መጥ አሁን ከረጅም ጊዜ በኋላ ነው የተያዘ። ወር ወይ ሁለት ወር ይሆናል ጣና ሐይቅን ካየሁትም ከሆነ። እናመሰግናለን። ጣና ሐይቅ እኔ የምልሽ ለምንድን

ምን ማለት መስሎስ ነው? ዴድሎክ እንዴት ናችሁ? ዛክ ዴድሎክ ዩኤል ሰው በሰው ሼር የምታረጉ እንዳለ እንዴት ናችሁ? ወንድሞች ከኔ ኤክስፔክት ማታረግ ምን ኤክስፔክት

አረ ታሳዝኛለሽ እሺ ይሁን እናንተ ደግሞ ታታፓርጉ ሌላው ደግሞ ልናገር የምፈልገው ለምንድን ነው እንደዚህ አይነት አለባበሴ ነበር እሺ ምን ለበስኩኝ ምን ቀሚስ እኮ ነው ቀሚስ ሆኖ ጡቶችሽ የሚያሳይ አለባበሴ ቁጫ አልሽ አየሁት ቁጫ አልሽ አየሁት ከዛን አኔ በቃል አላወሩም። እንደዚህ ፐርፌክት ነው አልኩሽ። ያናደር አመሰግናለሁ እኮ ዓለም ከአንተ አልጠብቅም እኮ ነ ለእሱ አይደለም እንደዚ በኪ ቤኪ ድሬ እንዴና ቤኪ ድሬ አምስት ኮፍያ ስጠኝ፣ አምስት ኮፍያ ስጠኝ። ጠፍተን የመጣ ቆይ አሁን እኔ ጸጉሬን ጸጉር ያምራል ብቲ ጣትሽን ጣትሽን አሳይኝ? ነው ምን አይታ ነው ጸጉርሽ ያምራል ብለሽ? አሁን ያቆራርጥሽ ደስ ይላል ብለሽ ኖርማል ነው። ለምን ጣትሽንም ስለማየው፣ ጸጉርሽንም ስለማየው፣ ዓይንሽን ስለማየው ይሄ ይሄ ያምራል፣ ጥሩ ነው። ጡትሽንም ካሳየሽኝ ጡትሽ ያምራል ብልሽ ምንድን ነው ችግሩ? ያላሳየሽኝ ነገር ቢሆን ኬታ አይተህ ነው ያየሁት። ነገር ግን ያምራል ስለሽ ጋይስ ጆሬ ነው እዩኤል እዚህ የነበራችሁ ዴድሎክ ጆሬ ነው ወይስ? ቅድም አልተነጫነጨችም። ዛክዬ ቴንኪ አባት አምስት ኮፍ ወይስ ጆሬ ነው? ቅድም አልተናደደችም ነበር እንዴ? እውነት ነው የዴቭሎፕ እውነት ነው ማለት ነው። ዴቪላ ነው። አሽቀባጭ ከከ ማለት ኤኒዌይስ በልተሽ ጨረሽ፣ ያው ቆንጆ ሰው አይተሽ ቻውብሽ እ ሞንዬ ወይ ሄበ እንዴት ነሽ ጋይስ፣ እንዴት ናችሁ ሜምበር ያሉ ናችሁ? ሜምበር ሁኑ። አንድ ስክሪኑ ታፕ ታፕ አርጉት ጫን ብላችሁት 50000 እስኪገባ ድረስ አንታታፕ እያደረጉ ያሉት ማናቸው? ዩኤል ሰው በሰው ኤችፒ እና ዩኤል ሰው በሰው ሶስት ሰው ነው። ከ400 ሰው እርግጥ ነው። ሙኒም አሁን ሼር ማድረግ ጀምራለች። ምቀኝ አይጠፋም። አንዳንድ ሰው ለምን እከሌ እንዲሆነ ብሎ የሚመቃኝ ሰው አይጠፋም። ስለዚህ አንድ ላይ በትብብር ምቀኞች እናናዳለን ማለት ነው። የመጀመሪያ የምናደርገው ላይ እባችን ላይ እንደዚያ ነው።